ምዕራፍ አራትን ሰው ራሱን ከፍ ከፍ እንዴት እንደሚያደርግ የሰው ከፍታ ማንነቱን ወደ አስመላኪነት ከፍ ከፍ ማድረግ ማለት ነው ብዬ አስባለሁ። ምዕራፍ አራትን ማንሳት ከቻለ አዎ፣ እንግዲህ እዚህ ምዕራፍ አራት ላይ አንድ ቃል ሁሉንም ይሰበስብልናል ብዬ የማስበው ቁጥር ሀያ ስምንት ላይ ነው። በትንቢተ ዳንኤል ምዕራፍ አራት ቁጥር ሀያ ስምንት ላይ እንዲህ ይላል ይህ ሁሉ በንጉሱ በናቡከደነጾር ላይ ደረሰ ይልና ከአስራ ሁለት ወር በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር። ንጉሱም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የባቢሎን ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራ ታላቂቱ ባቢሎን አይደለችምን ብሎ ተናገረ ካለም በኋላ ቃሉ ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና፣ ንጉስ ናቡከደነጾር ወይ መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል፣ ይለዋል። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላለህ እያለ ይነግረዋል። ማለት ምንድን ነው? ከዚህ የተረዳሁት ንጉስ ናቡከደነጾር ራሱን ከፍ ከፍ ማድረጉ ማለት ቅድም ለጣዖት እንዲያመልክ ነበር ዓለምን እያደረገ ያለው እና የእግዚአብሔርን ክብር በሚጠፋ ሰው በወፎች አራት እግር ባላቸው በሚንቀሳቀሱ መስለው ለወጡ ነው የሚለውን አይደል? አዛ እና ለሚጠፋ የሰው ምስል ነበር የሰጠው። አሁን ደግሞ ለራሱ የእግዚአብሔርን ክብር ሲወስድን ያሳየናል። ምዕራፍ አራት ማለት ነው። የምዕራፍ ሶስት ተከታይ ነው እና ይሄ የምዕራፍ አራት አቀራረብ የራሱ የንጉሱን ደብዳቤ ነው ይዞ የሚመጣው እና ዳንኤል የንጉሱ ናቡከደነጾር ያየውን ሁለተኛውን ህልም እንዴት እንደተረጎመለት የሚናገር ክፍል ነው። እግዚአብሔርን ክብር ለራሱ በመውሰዱ የደረሰበትን ፍርድ የሚገልጽ ህልም ነው። በፊት ህልሙም ትርጉሙም ነበር የጠፋበት በምዕራፍ ሁለት ላይ። አሁን ግን ህልሙን ያስታውሳል፣ ትርጉሙን ነው ለዳንኤል የጠየቀው እና ዳንኤል የተረጎመለት እና ህልሙም እንደምናውቀው እዚህ ጋር ትልቅ ዛፍ ነው የሚያየው እና ይሄ ዛፍ ሲቆረጥ፣ ቅርንጫፎቹ ሲጨፈጨፉ፣ ቅጠሎቹም ሲራገፉ፣ ፍሬውም ሲበተን እና በዚህ ዛፍ ስር ያሉ የሚጠለሉ አራዊት ከበታቹ ማለት ነው ሲሸሹ ወፎችም ከቅርንጫፉ ላይ ሲሸሹ የሚያሳይ ነው። ይሄንን ህልም ነበር ያየው። ይሄ ሲተረጎም ትልቁ ዛፍ አንተው ራስህ ናቡከደነጾር ነህ ብሎ ነው የሚፈታለት። በጣም አስቦ አንድ ሰዓት ያህል አስቦ፣ አስፈሪ ነው ለሱ ለመናገር፣ ግን እውነትን ከመናገር ወደኋላ ማለት አይችልም። እግዚአብሔር የገለጠለትን ነገር ሲናገር እንመለከታለን። ዳንኤል ማለት ነው። እና በትርጉሙ መሰረት የሆነው ነገር ምንድን ነው? እውነትም አንድ ዓመት ጊዜ ቢሰጠው ቅድም ወንድም ወርቆ የተናገርክ ነበር። እግዚአብሔርን ካወቀ በኋላ እንደገና መልሶ ወደ ጥፋት ነው የሚሄደው። አሁን ዳንኤልን እንዲተረጉምለት ካደረገ በኋላ ምን ማለት ነው? የእግዚአብሔርን ቃል ከሰማ በኋላ እንደማለት ነው። እንዲሁም ኃጢአቱን ማስቀረት እንዲችል ጭምር ተመክሯ በዳንኤል ንስሐ እንዲገባ ማለት እኮ ነው። በዚህ ደረጃ እድል ከተሰጠው በኋላ አንድ ዓመት ተቆጠረ። የአንድ ዓመት ግሬስ ፔሬድ ነበረው ማለት ነው። አስራ ሁለት ወር ግን ምንድን ነው የሆነው? ቀጥታ የሆነ መመላለሻ ላይ ወጥቶ ከተማዋን አያት፣ ባቢሎንን እና ያለው ምንድን ነው ለመንግስት መኖሪያ እንድትሆን ለግርማዬ ክብር እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን እያለ መመካት ጀመረ ማለት ነው። እንግዲህ በዚህ ጊዜ ያ ድምፅ ወደቀ። በህልሙም ውስጥ አንድ ከሰማይ የመጣ ቅዱስ ነው እንግዲህ ዛፉን፣ ቁረጡት፣ ጨፍጭፉት እንደዚህ እያለ ሲናገር ያ እንግዲህ ትርጉሙ ምን ሆነ ናቡከደነጾር ከዙፋኑ ተባሮ እንደ በሬ ሳር እየበላ ሰባት ዓመት በዱር ውስጥ እንዲቀመጥ ወይም እንዲኖር ያደረገው መሆኑን ነው የምንመለከተው። ስለዚህ ምን ለማለት ነው? ይሄው ዘመን በአሕዛቡ ዓለም ላይ በየዘመናቱ አለ፣ የተለያዩ ሰዎች ይነሳሉ። በተለይ ወደፊት የሚመጣው አውሬ የአሕዛቡ መንግስት እንደዚ አይነት ባህሪ ነው የሚያሳየው። አንደኛ በምዕራፍ ሶስት ላይ እንዳየ ነው ምስል ያሰራል የራሱን ምስል አሰርቶ ቤተ መቅደስ ውስጥ እስከ ማስገባት ይደርሳል። ከዛ ቀጥሎ ደግሞ አሁን በዚህ ምዕራፍ ላይ እንዳየነው ከሁሉ በላይ ራሱን ታላቅ ያደርጋል። የዓለምን ባለጠግነት እና ውበት ያስገኘሁት እኔ ነኝ ብሎ መደነቅ መወደስ ይፈልጋል። ግን ውጤቱ ምንድን ነው የሚሆነው? ልክ እዚህ ላይ ይህ ሰው አውሬ እንደተደረገው እና እንደተባረረው ከዙፋኑ ያው በፍርድ የሚወገድ ይሆናል ማለት ነው። አሁን ከነዚህ ነገሮች ስንመለከት ቅድምም መግለጽ እንደፈለግኩት በዚህ ዘመን ያለ ክርስቲያን የአህዛብ መንግስታት ወይም የአህዛቡ ዓለም ሌላ እኮ ማንም አይደለም። በዙሪያችን ያለው ክፉ ዓለም ማለት ነው። መጽሐፍ ቅዱስ ምንድን ነው የሚለው? ዓለም በሞላው በክፉ እንደተያዘ እናውቃለን። በጣዖት አምልኮ ራሱን በማክበር የእግዚአብሔርን ክብር በመቀማት ተይዟል። እና የዚህ ዓለም አምላክ የሚባለው ደግሞ ሰይጣን ነው። እንደውም ጌታ ኢየሱስ ክርስቶስ የዚህ ዓለም ገዢ ብሎታል። ስለዚህ ዳንኤል ምንም እንኳን በዚህ በአህዛብ ዓለም በአህዛብ አካባቢ ይኑር እንጂ ዳንኤል እና ቅሬታዎቹ የታመኑት ለእግዚአብሔር እንጂ በዙሪያቸው ላለው እነሱ ላሉበት የአህዛብ አሰራር አይደለም፣ የአህዛብ መንግስት አይደለም። በምዕራፍ ሶስት ላይ ጣዖትን ለማስመለክ ሞከረ ናቡከደነጾር። ምዕራፍ አራት ላይ ግን ራሱ ለመመለክ ነው የሞከረው። እግዚአብሔር ግን ያያል፣ ደግሞ ፍርድንም ሲሰጥ ወንድማችን አብራርቶልናል። ቀጥሎ ወዳለው ጥያቄ ነው በቀጥታ የሚሄደው። ምዕራፍ አምስትና ስድስት ነው። ዘመኑ እያየ ነው እንደመጣ ነው። የአህዛብ ዘመን ነው፣ አህዛባዊ ልምምዶች የሞሉበት ነው። ይሄ ካለ ደግሞ እግዚአብሔርን መፍራትም እግዚአብሔርን ማክበርም ብሎ ነገር የለም። እንዲሁም ክህደት የሚል ምዕራፍ ስድስት ላይ ርዕስ ተሰጥቷል፣ በዚህ በምንመለከተው መጽሐፍና እነዚህን ሁለቱን አያይዘን እግዚአብሔርን አለማክበር ማለት ምን ማለት ነው? ወንድማችን ምዕራፍ አራት ላይ ለሆነ ሀሳብ በሚገባ ነው የገለጠው። እና ግን እንደ ትልቁ ዛፍ ማሳያው ምናልባት ከጥንድ ከረዳ የማቴዎስ አስራ ሦስት ላይ ካለው ምሳሌ የመንግስት አይነት ምሳሌ ስለ ሰናፍጭ የተነገረ ምሳሌ አለ እና ምንድነች? ትንሽ ሰናፍጭ አድጋ ትልቅ ዛፍ እንደሆነች ብዙ ወፎችን እንዳስጠለለች ይናገራል። እና ተመሳሳይ ሀሳብ ስላለው ይሄ በአሁን ሳ ቤተክርስቲያን ውስጥ ተመሳሳይ ነው። ምንድነው በታሪክም ስንመለከት በሶስት አስራ ሶስት አካባቢ ይመስለኛል። ታላቁ ስንጥኖስ ከተነሳ በኋላ ቤተክርስቲያን ስፍራ ይዛ ነው የምናየው ክርስቶስ የሆነውን ነገር ትታ የራሷን ነገር ይዛ እጅግ ራሷን ከፍ አድርጋ እንዲም መሪዎቿ ሁሉ ከነገስታት በላይ እስከ መሆን የደረሱበት ነገር እንመለከታለን። ያው ፍጻሜዋም እንደሚሆን በራእይ ላይ ቅድም እንደተነሳው ጋለሞታይቱ መጨረሻ ፍጻሜዋ መቆረጥ እንደሚሆን እንደ ለንትን ለማት ያህል ነው፣ ለማስታወስ ያህል ነው። እንግዲህ ምንድን ነው ከዛ በኋላ የሆነው ናቡከደነጾር ሳይሆን ያው ብልጣሶር ነው። ብልጣሶር የልጅ ልጅ ነው። ያደረገው ነገር ምንድን ነው? መማሪ አልቻለም። አባቱ የደረሰበት ነገር አለ እንግዲህ የተገለጠ ነው። ሰው እንደ በሬ ሰባት ዓመት ሳር እስኪበላ ድረስ እንደዛ አይነት ሁኔታ ተመልክቷል ብዬ አስባለሁ። ግን ከዛ በኋላ ያደረገው ምንድን ነው? ኢቭን ከናቡከደነጾር በከፋ ሲገለጥ እንመለከተዋለን። ናቡከደነጾር ከኢየሩሳሌም የእግዚአብሔር ቤተ መቅደስ ወይም ቅዱሳን ንያ ቅዱሳቱን ዘርፎ ካመጣ በኋላ በክብር ነው ያስቀመጣቸው ይሄኛው ያደረገው ነገር ግን ምንድን ነው እሱ ታላቅ ግብዣን አደረገ ለሺ መኳንንት ነው የሚለው በጣም ትልቅ ግብዣ ካደረገ በኋላ ወይን ጠጅ መጠጣት ጀመረ ያደረገው ነገር ናቡቅ አባቱ ናቡ ከደነጾር ከኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁን የብሩን እቃዎች አምጡ ብሎ አዘዘ ከዛ በኋላ በተቀደሱ እቃዎች ወይን ጠጅ ጠጣ፣ አምላኩን አማልክቱንም አመለከባቸው፣ የሚል ሀሳብ እናገኛለን። እና ሙሉ በሙሉ የተቀደሰውን ነገር ወደ ማክፋፋት ግልጽ በሆነ አመፀኝነት ሲገለጥ እናያለን። ከዛ በኋላ የሆነው ነገር ምንድን ነው? እሱ በቀጥታ እንደውም በዚያን ሰዓት ነው የሚለው ቅጽበታዊ ነው የሆነው ምክንያቱም እግዚአብሔር የሚያከብሩትን ያከብራል፣ የሚንቁትን ደግሞ ይንቃሉ ያዋርዳል። እና አንዳንዴ ቅጣቱ ኢንስታንት ነው፣ ወዲያውኑ የእጅ በዚያው ሰዓት የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብን ላይ በመቅረጹ አንጻር ጻፉ የሚል ነገር እናያለን። ከዛ የሆነው ነገር ምንድን ነው? እሱ ሙሉ በሙሉ ተቀየረ። ልክ ናቡከደነጾር ህልሙን ሲያይ ይጨነቅ እንደነበረ ይፈራ እንደነበረ ልክ እንደደነገጠው ይሄኛውም ወዲያው ወደ የነበረው ደስታን እንዳጣ የነበረውን ደስታ እንደተቀማ እንመለከታለን። እና የዛን ጊዜ የንጉሱ ፊት ተለወጠበት፣ ሀሳቡም አስቸገረው፣ የወገቡም ጅማቱ የተፈቱ፣ ጉልበቱም ተብረከረከበት። ያ ሁሉ ደስታ ያ ሁሉ ጀብደኝነት ባንዴ ባየው ራእይ ሲከስም እንመለከታለን። ከዛ በኋላ ምንድነው ያደረገው? ልክ እንደ ናቡከደነጾር እሱም ህልሙን ጽህፈቱን ጽፈቱን ፍቺ የሚያሳየው ሰው ነው የፈለገው። እንግዲህ በናቡከደነጾርም እንዳየ ነው ዳንኤል ወዲያው ሲፈልጉትና ህልሙን እንዲፈታ ሲደረግ አናይም። መጨረሻ አማራጭ ነው። እዚህ ጋም አሁን ይሄ ጽፈቱን ያነበበ ፍቺውን ላሳየኝ ሰው ሀምራዊ ግምጃ ይለብሳል፣ የወርቅ ማርዳ በአንገቱ ዙሪያ ይሆንበታል እያለ ብዙ አዋጅ አስነገረ። ነገር ግን ፍቺውን ለንጉዜ ሊያስታውቅ የሚችል ማንም አልተገኘም። መጨረሻውንም ድሮ ብልጣሶር እጅግ በደነገጠ ጊዜ መኳንንቱ ጭምር ተደናገጡ። ንግስቲቱ ስለ ንጉሡና ስለ መኳንንቱ ቃል የሚል ነገር እናያለን። ዳንኤል አባቱ በአባቱ ዘመን ያደረገውን ነገር የምታውቅ ሴት ስለነበረች በእሷ በኩል ዳንኤል ተነግሮ ስለ ዳንኤል ተነግሮት ከዛ አስጠርቶት ዳንኤል ያንን ራእይ ትርጉሙን ሲሰጠው እንመለከታለን። ከዛ የሆነው ነገር ምንድን ነው? የተጻፈው ጽፈት ማኔ፣ የቴቄል፣ ፋሬስ የሚል ነው ይልና፣ የነገሩን ፍቼ ነው ብሎ የነገሩን ፍቼ ያስታውቀዋል። እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው ይልና፣ ቴቄል ማለት በሚዛን ተመዘን ተቀለ ተገኘ ማለት ነው ይልና፣ ፋሬስ ማለት መንግስት ተከፈለ ለሜዱና ለፋሬስ ሰዎች ተሰጠ ማለት ነው የሚል ይሄንን የራእዩን ትርጉም ይነግረዋል፣ ያስታውቀዋል ማለት ነው። እንግዲህ የዚያን ጊዜ ያው ለዳንኤል የተባለው ረ ቃል የገባውን ሽልማት ይሰጠዋል። ሽልማት ሰጠ። ዳንኤልንም ሶስተኛ ገዢ በሀገሩ ላይ እንዲሆን አዋጅ አስነገረ። ከዛ በኋላ የሆነው ነገር ግን ምንድነው ነው እሱ በቀጥታ ፍርዱ ሲከሰት ሲከናወን ነው የምናየው። ይሄ የሚያሳየው ነገር ምንድነው እሱ ንጉሱ ንስሐ ለመግባት ፈቃደኛ እንዳልሆነ የሚያሳይ ሁኔታ አለ። ምክንያቱም ንስሐ ገባ የሚል ነገር አናይም። በቀጥታ የእግዚአብሔር ፍርድ በሱ ላይ ሲሆን እና የባቢሎን ግዛት አጼ ወይ ኢምፓየር ሲያበቃለት ሁለተኛው ግዛት አጼ የሜዶፋርስ ግዛት አጼ በሜዶናዊ ዳሪዎስ ሲጀምር እንመለከታለን። ወንድ ሞርቁን እናመሰግናለን ከምዕራፍ አምስትና ከምዕራፍ ስድስት ውስጥ መጽሐፉም ያብራራበት መንገድ አለ። ወንድም ይህም ያቀረብክበት መንገድ አለ። ይህም ፕሮግራም ለማጠቃለል ወንድም ግርማ በተለይ ስድስትን ክህደቱ የሚል ሀሳብ ተቀምጦበታል ና እንደ ማጠቃለያ ያሰጥበት ና እንጨርሳለን። እግዚአብሔር ይመስገን። እንግዲህ የአሕዛቡን ዘመን ገጽታዎች በተለያየ መንገድ እየቃኘን ነው እዚህ ላይ የደረስ ነው በተለይ በዚህ በትንቢተ ዳንኤል ላይ በተጻፈው ማብራሪያ መሰረት ነው እንግዲህ እየተነጋገርን ያለ ነው እና አሁን ወደ መጨረሻው ወደዚህ በምዕራፍ አምስት እና በምዕራፍ ስድስት ወደ ተገለጸው የአህዛብ ዘመን ገጽታ ስንመጣ ምዕራፍ አምስት ያው በእግዚአብሔር ላይ መነሳት ነው ማለት እግዚአብሔርን መዳፈር ልንለው እንችላለን። ምዕራፍ አምስትን ብልጣሶር ያደረገው ያንን ነው። የመጨረሻው የባቢሎን መንግስት ንጉስ ነው ብልጣሶር። እና ምንድን ነው የተዳፈረው? የተቀደሱትን የመቅደስ እቃዎች ናቡከደነጾር ወደ ባቢሎን የወሰዳቸውን የተቀደሱትን የመቅደስ እቃዎች ለጣዖት አምልኮ ተጠቀመባቸው። ይሄ እንግዲህ በጣም ከፍ ያለ ድፍረት ነው ከዛ በፊት የነበረው ኃጢአት ጣዖት ማምለክ እና ሰዎች የእግዚአብሔርን ክብር ለራሳቸው መውሰድ፣ አሁን ግን የእግዚአብሔር የሆነውን ነገር የተቀደሱትን እቃዎች ለጣዖት አምልኮ ማዋል እና የአህዛቡ ዓለም እየጨመረ በሚሄድ አመፅ ነው እንግዲህ እየተገለጸ ያለው ማለት ነው፣ እና ይሄ ያስከተለው ነገር መጨረሻ ላይ የባቢሎንን ስሮ መንግስት በአጠቃላይ ወይም ኢምፓየር እንዲወገድ ማድረግ ነው። እንግዲህ ለዛ ጽዋ ሞላ ማለት ነው። ማኔ ቴቄል ፋሬስ ነው የተባለው። በቃ ባጭሩ ስናየው ተቆጠረ። ማኔ ማለት ተቆጠረ ነው። ቴቄል ተመዘነ ነው። ፋሬስ ተከፈለ ነው። ይሄ በአረማይክ ቋንቋ ነው እንግዲህ ግድግዳቸው ላይ የተጻፈው። አሁን ይህንን እኮ ማንም ያነበዋል። እንትን ፊደሉን ማንበብ አይደለም የሚያቃታቸው። ግን ለምንድነው የተጻፈው? ምን ማለት ነው ሀሳቡ ነው። ይሄንንም ግን የባቢሎን ጠቢባን ሊፈቱት አልቻሉም። ግን ያው በንግስቲቱ አማካኝነት ወደ እይታ የመጣው እና የታወሰው ዳንኤል ግን እንደተለመደው ምስጢርን በሚገልጠው አምላኩ አማካኝነት እውነቱን ሲገልጥ እንመለከታለን የባቢሎን መንግስት ፍጻሜ እዛ ላይ እንደሆነ በማስረዳት ይተረጉማል። በመጨረሻም በዚያችው ሌሊት ብልጣሶር ይገደልና ሜዶናዊ ዳሪዎስ ወደ ስልጣን ይመጣል ማለት ነው። እንግዲህ ይህን በዓለም ታሪክ በምንመለከትበት ጊዜ የባቢሎንን መንግስት ለመጣል ከፍተኛ ዘመቻ ያደረጉት ፋርሶች ናቸው። በዋናነት የፋርሱ ንጉሥ ቂሮስ በመራው ጦርነት ነው ይሄ ብልጣሶር የተገደለው በመሰረቱ ግን በወቅቱ ከሜዶኖች ጋር በመተባበር ስለሆነ እንግዲህ ፋርስ በደቡብ ነው ያለው፣ በዛሬው ኢራን ሜዶን ደግሞ በሰሜን ያለው ነው። ሁለቱ ተባብረው ስለነበረ የባቢሎን መንግስት የጣሉት ያው ለጊዜው ሜዶናዊ ዳሪውስ ወደ ስልጣን እንዲመጣ ነው የተደረገው። የስልሳ ሁለት ዓመት ሰው ነው እድሜው የገፋ ሰው ነው። ብዙም አልቆየም፣ በኋላ በፋርሱ ንጉስ በቂሮ ሲተካ በመሰረቱ ስለዚህ ከዚህ ጊዜ ጀምሮ የሜዶንና የፋርስ መንግስት ወደ ስልጣን ይመጣል ማለት ነው። ምን ማለት ነው? በምስሉ ላይ በታየው ሁለተኛው ግዛት አጼ በዚህ መጽሐፍ አገላለጽ መሰረት ሁለተኛው ኢምፓየር ማለት ነው። የሜዶንና የፋርሶች መንግስት ይጀምራል ማለት ነው በሜዶናዊው በዳሬውስ አማካኝነት። አሁንስ ሁለተኛው የአህዛብ መንግስት ከእግዚአብሔር አኳያ የተሻለ ነገር አመጣ ወይስ የባሰ ነገር አመጣ? በእግዚአብሔር ላይ የባሰ ተነሳ ወይስ እንደው ሻል ያለ ነገር መጣ ብለን ስንጠይቅ የአዛብ መንግስት ያው ነው፣ አንድና አንድ ነው፣ ቢቀየርም ማለት ነው የሚገዛው ሰይጣን ስለሆነ። ስለዚህ በሜዱናዊ በዳሪዎስ ዘመን እንደውም እስካሁን በባቢሎን መንግስታት ሲደረግ ከነበረው እጅግ የከፋ እጅግ የከፋውና የመጨረሻውን የሰው ልጆች አመፅ የሚገልጥ ተግባር ነው የተፈጸመው። እሱም ክህደት አፖስተሲ የምንለው ማለት ነው። ምንድን ነው እሱ ነው ጥያቄው? አሁን እዚህ እንግዲህ ዳንኤል በዚህም ዘመን ነበረ። ስልጣን ተሰጠው። ያው ሁሉም መንግስታት ስልጣን ይሰጡታል። በተለይ እንደው በመቶ ሀያ መሳፍንት ላይ ነው የተሾመው። በተለይ ሂሳቡን እንዲያመጡለት እንዲህ። በላያቸው ላይ ሶስት አለቆች ነበሩ። የሶስቱ አለቆች ደግሞ ዳንኤል ሲሆን፣ ምቀኞች ተነሱበት ማለት ነው እንግዲህ መጨረሻ ዳንኤል ለማጥመድና በዳንኤል ላይ ጉዳት እንዲደርስ ለማድረግ ተንኮል አሴሩ ማለት ነው እነዚህ ሰዎች የአሴሩትን ተንኮል ሁላችንም እናውቀዋለን። ምንድን ነው ለሰላሳ ቀናት ያህል የሚል አዋጅ እንዲወጣ ተደረገ የሰላሳ ቀን አዋጅ እሱ ምንድን ነው ለሰላሳ ቀን ያህል ማንም ሰው ከአንተ በቀር ከአምላኩ ጸሎት እንዳይለምን የሚል አዋጅ እንዲወጣ ነው ያደረጉት። በጣም የሚገርሙ ናቸው። ንጉሥ ሆይ ከአንተ በቀር ማንም እስከ ሰላሳ ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ይጣል የሚል ሕግ እንዲወጣ አዋጅ እንዲወጣ አደረጉና ንጉሱ በዚህ ተሞኝቶ ለእሱ ክብር ሲሰጡት ማለት ነው በዚህ ተሞኝቶ እንዲፈርምና ሕጉ በሜዶን እና በፋርስ ህግ መሰረት የጸና እንዲሆን አደረገ ማለት ነው። ምን ማለት ነው ይሄ? ከአንተ በቀር ማለት አንዳንዴ ትርጉሙን በጥንቃቄ መረዳት ያስፈልጋል። ወይም ሐሳቡን አንተ ብቻ ነህ ወደ አምላክህ መለመን የምትችለው ማለት አይደለም። ከአንተ በቀር ማለት ወደ አንተ ካልሆነ በቀር፣ ከአንተ በቀር አንድ ነገር መለመን የለበትም ሰው ከአምላኩ ወይም ከሌላ ሰው አይለምንም። መለመን ካለበት ከአንተ ነው መለመን ያለበት ከንጉሱ ልመና። ሰው መለመን ካለበት መጸለይ ያለበት ካለበት ከንጉሱ ነው መለመን ያለበት ከዳሪዮስ እንጂ ከአምላኩ ወይም ከሌላ ሰው መለመን የለበት የሚል አዋጅ እንዲወጣ ነው ያደረጉት። ይሄ የሜዶንና የፋርስ ህግ ነው። ግን የእግዚአብሔር ህግ ምን ይላል? ጸሎት የሚቀርበው ወደ ወደ እግዚአብሔር ነው። እንግዲህ ጸሎትን መስማት የሚችለው እግዚአብሔር ነው። ስለዚህ ዳንኤል ደግሞ በሰለሞን ዘመን በተባለው መሰረት መስኮቱን ወደ ኢየሩሳሌም አድርጎ ወደ እግዚአብሔር ነው ይጸልይ የነበረው። የአምጸሎት ተሰሚነት ያገኝ ነበር። እና በዚህ ሊያጠምዱት ሞከሩ። እንግዲህ ተሳክቶላቸው እሱም ሳይፈራ ለእግዚአብሔር ታማኝነቱን አረጋግጦ ልክ በየምዕራፉ እንደምናየው አሁንም በዚህ ምዕራፍ ላይ ታማኝነቱን አሳይቶ ወደ አምላኩ ይጸልይ ነበረ። ያዙት። ምንም የሰው ጥበብ አልተጠቀመም። በመጨረሻም ወደ አንበሳ ጉድጓድ ተጣለ በአዋጁ መሰረት። ነገር ግን እግዚአብሔር ከአንበሶች አፍ አዳነው፣ የአንበሶችን አፍ ዘጋ ማለት ነው። እንግዲህ ስንጠቀልለው እዚህ ጋር ምንድን ነው፣ በምዕራፍ አምስት ላይ ብልጣሶር ያደረገው እግዚአብሔርን መዳፈር ነው። በምዕራፍ ስድስት ላይ ዳሪውስ እና የእርሱ ባለስልጣናት ያደረጉት ግን የእግዚአብሔርን ቦታ መያዝ ነው። ማለት ልክ እንደ አምላክ ጸሎት የሚደረግለት የሚለመን ሰው እንዲሆን ነው የተደረገው በዚህ አዋጅ። በእርግጥ ምዕራፉን ስንመለከተው ዳሪው ሲሆነ ቀና ሰው ይመስላል። ወደ አንበሶች ጉድጓድ ከተጣለ በኋላ ሲባንን ሊያድነው ደከመ ይላል። እንደዚህ እንደዚህ በግል ፐርሶናሊቲው እንደዛ ሊሆን ይችላል። ግን የምንለካው በሱ አይደለም፣ በአዋጁ ነው። ያ ስርዓተ መንግስት ምን አደረገ ነው? ሰው እንዲመለክ ነው ያደረገው። ወደ ሰው እንዲጸለይ ነው ያደረገው። ይሄ አፖስታሲ ትልቅ ክህደት ነው። እዚህ ጋር የአመፅ ሁሉ ጥግ ነው። የሚመጣው አውሬ ወደፊት የሚመጣው በመከራው ዘመን የሚመጣው አውሬ ልክ እንደዚህ ነው የሚያደርገው። በቃ እራሱ እንዲመለክ አምላክ ከተባለው ሁሉ በላይ አምላክ ነኝ የሚል እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ውስጥ አዋጅ እየነገረ በግልጽ የሚገባ ተቃዋሚ የሚመጣበት ሁኔታ ነው ያለው። ያንን የሚያሳይ ነው፣ በጥላነት ማለት ነው። እና በዚህ ዘመን አህዛብ የአሕዛቡ ዓለም የውጭው ዓለም የሚገለጸው እንዲህ ባሉ በየደረጃው እያደጉ በሄዱ ክፋቶች በእግዚአብሔር ላይ በሚነሱ አመፃዎች ስለሆነ እኛ ክርስቲያኖች ዓለምን በዙሪያችን ያለውን ክፉን ዓለም የአሕዛቡን ዓለም በውል መረዳት አለብን። ስለ መለየት ስንነጋገር ክፉ ከሆነ ከአሁኑ ዓለም ስለ መዳን ስንነጋገር እንደዚህ አይነት ራሱን ለፍርድ እያዘጋጀ ካለ ዓለም መለየት ነው፣ በእግዚአብሔር ላይ ከሚነሳ ዓለም መለየት ነው ማለታችን ነው እና ትንቢተ ዳንኤልን ማጥናትና ማንበብ ለእኛ የሚጠቅምን ከዚህ አኳያ ነው። በውጭ ያለውን ዓለም በትክክል ለመረዳት አዲስ ኪዳን ላይ ስንመለከት እንዴ ዓለምን ምንድነው አድርጎ የሚገልጸው? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይለናል። ምን ለማለት ነው? እግዚአብሔር የወደዳትን ያህል ዓለም የዛም ያህል በእግዚአብሔር ላይ የሚነሳ ተግባርን በሰይጣን መሪነት እያደረገች ያለችበት ሁኔታ አለ። እኛ አማኞች ደግሞ የእግዚአብሔር ከሆነው ነገር ጋር መተባበር እንደሚጠበቅብን ከትንቢተ ዳንኤል ውስጥ ካሉ ቅሬታዎች እንረዳለን ማለት ነው። ምዕራፍ አምስት የእግዚአብሔር ንዋያተ ቅድሳት በመዳፈር በመናቅ ለጣዖት አምልኮ በመጠቀም የተጀመረው እግዚአብሔርን በመካድና ራስን በማስመለክ በምዕራፍ ስድስት ነው የተጠናቀቀው። ትንቢተ ዳንኤል መጽሐፍ ዋና ዋና ማብራሪያዎች የሚለውን መጽሐፍ ነው እየተመለከትን የቆየ ነው። ከምዕራፍ አንድ እስከ ምዕራፍ ስድስት ያለውን ተመልክተናል። ቀጣይ ደግሞ ከምዕራፍ ሰባት እስከ መጨረሻው እስከ ምዕራፍ አስራ ሁለት ያለውን ይዘን እንመለሳለን። ጥያቄዎች፣ አስተያየቶቹ ካሉ ከስክሪኑ ላይ ባለው ስልክ መደወል ትችላላችሁ። መጻሕፍቶቹን በእውነት ቃል አገልግሎት ማሰራጫዎች ማግኘት ይቻላል። ጸጋና ሰላም ይብዛላችሁ። ተባረኩ።